ሀገር የህዝብን ፍላጎት በማሟላት ዘላቂ ልማትን ለማረጋገጥና ና የመበልጸግ ህልሟን ለማሳካት በየአመቱ በዋናነት ከውስጥ አቅም በሚሰበሰብ ገቢ እንዲሁም ከውጭ አካላት በሚገኝ መጠነኛ ብድር አመታዊ በጀትን በመመደብ ህልሟን ለማሳካት አቅዳ እየሰራች ትገኛለች። ስድስተኛው የኢፌዴሪ የህዝብ ተወካዮች ምክር ቤት በአራተኛ አመት የስራ ዘመን ሰላሳ አምስተኛ መደበኛ ስብሰባው የፌዴራል መንግስት የ2018 በጀት አመት ረቂቅ በጀትን በተመለከተ በገንዘብ ሚኒስቴር ሚኒስትር ክቡር አቶ አህመድ ሺዴ አማካኝነት የቀረበ ሲሆን በጀት መግለጫው ላይ መነሻ የሆነው የ2017 በጀት ዓመት አፈጻጸም ምን እንደሚመስል በአበይትነት ቀርቦበታል። በዚህም መሰረት በ2017 በጀት ዓመት ተግባራዊ የተደረጉ ሀገር በቀል የኢኮኖሚ ማሻሻያዎችና በ10 ዓመት መሪ የልማት እቅድ በመታገዝ የኢትዮጵያን ኢኮኖሚ ተጋርጦበት የነበረውን መጠነ ሰፊና ተከታታይ ፈተናዎች ያስከተለበትን ጫና በመቋቋም ከፍተኛ ውጤት እየተመዘገበ መሆኑን አንስተዋል። በመሆኑም የሸቀጦች የዋጋ ንረት እንዳይባባስ ለማድረግ በርካታ ስራዎች መሰራታቸውንና የአገሪቱ አጠቃላይ የኢኮኖሚ እድገት ባለፉት ዓመታት ከነበረው እድገት በመጨመር እየተገባደደ ባለው የ2017 በጀት ዓመት ከፍ እንደሚል አብራርተዋል። የብሔራዊ ኢኮኖሚ አካውንት መረጃዎች እንደሚያሳዩት የ2012 እስከ 2015 ባሉት ዓመታት በአማካይ በየዓመቱ የ6 ነጥብ በመቶ እድገት ሲያሳይ የነበረው የኢትዮጵያ ኢኮኖሚ በ2016 በጀት ዓመት የ8 ነጥብ 1 በመቶ እድገት አስመዝግበዋል። በያዝነው በጀት ዓመትም ከ8 ነጥብ 4 በመቶ በላይ እድገት እንደሚያስመዘግብ ይጠበቃል። እያሻቀበ የነበረውን የሸቀጦች ዋጋ እድገት ለመግታትና እድገቱን ወደ አንድ አሃዝ ለማውረድ በተወሰዱ ጥብቅ የገንዘብና የፊስካል ፖሊሲ የምርትና ምርታማነት መጨመር እንዲሁም አስተዳደራዊ እርምጃዎች የዋጋ ግሽበት ከጊዜ ወደ ጊዜ እየቀነሰ መጥተዋል። በምርትና ምርታማነት ላይ የወሰድናቸው እርምጃዎችና ያስገኙት አመርቂ ውጤቶች በተለይ በግብርና ዘርፍ በሰብል ምርትና በእንስሳት ምርት በሌማት ትሩፋት ያገኘ ናቸው። ምርታዎች ለዋጋ እድገት መቀነስ የራሳቸውን አስተዋጽኦ አላቸው። በዚህ መሰረት የአጠቃላይ የሸቀጦች የዋጋ ንረት በነሐሴ 2014 ከነበረበት 34 ነጥብ 5 በመቶ ከፍተኛ እድገት በመጋቢት 2017 ወደ አስራ ሶስት ነጥብ በመቶ ዝቅ ብሏል። በበጀት አመቱ የኢትዮጵያ ስታትስቲክስ አገልግሎት በየወሩ በሚወጣው የሸማቾች ዋጋ ኢንዴክስ እንደሚያመለክተው የተመዘገበ የዋጋ እድገት ቅናሽ በምግብ ነክም ሆነ ምግብ ነክ ባልሆኑ ሸቀጦች ዋጋ በመታየቱ የተገኘ ውጤት ነው። ከዚህ ጋር ተያይዞ ሀገር ከነበረችበት የድህነት ወለል በማላቀቅ ምጣኔ ሀብቷን ለማሳደግ ያከናወነቻቸው የማክሮኢኮኖሚ ማሻሻዎችና አፈጻጸሞች ቀላል የማይባሉ መሆናቸው በክቡር ሚኒስተሩ ተነስቷል። የኢኮኖሚ አስተዳደሩ የበለጠ ተጠናክሮ እንዲሄድና ያለውን የማ ማክሮ ኢኮኖሚ መዛባት ለዘለቀታው በመቅረፍ የግሉን ዘርፍ ተሳትፎ በማሳደግ የኢንቨስትመንት ፍሰት እንዲጨምር መንግስት በያዘው በያዝነው በጀት አመት ሰፋፊና ጠንካራ የሆኑ የማክሮ ኢኮኖሚ ማሻሻዎችን ቀርጾ በቁርጠኝነት ተግባራዊ እያደረገ ይገኛል። እነዚህም ማሻሻያዎች በዋናነት ማዕከል ያደረጉት የውጭ ምንዛሬ ስርዓትን በመለወጥ የገንዘብ ፖሊሲውንና የፋይናንስ ዘርፉን ዘመናዊ በማድረግ እና የፊስካል ፖሊሲውን ውጤታማነት ለማድረግ በተቀረጹ ማሻሻያዎች ላይ ትኩረት በማድረግ ነው። የማክሮ ኢኮኖሚ ማሻሻያዎች መተግበራቸው በሀገር ሁለንተናዊ እድገት ላይ በተጨባጭ የሚታይ ለውጦች እንዲያንሰራሩ ምክንያት መሆኑን የምክር ቤት አባላት አንስተዋል። 2017 በሀገራችን የኢኮኖሚ ታሪክ ትልቅ ሪፎርም የተካሄደበት ነው። ስፔሻሊ በተለይ የኢኮኖሚ በተለይ ማክሮ ኢኮኖሚክ ማሻሻያው ኢኮኖሚው ላይ ያመጣው ለውጥ እጅግ ከፍተኛ ነው የነበረው ማለት ነው። ከዚህ ቀደም የነበሩ በርካታ የኢኮኖሚ ስብራቶች የነበሩበትን ሁሉ ያሻሻለበት እና ትልልቅ ውጤቶች የተመዘገቡበት ነው። ስለዚህ ክቡር ሚኒስትሩ ያቀረቡት ሪፖርት እኛም በቋሚ ኮሚቴያችን በየጊዜው ስለምንገመግም ተጨባጭና የሚታዩ ውጤቶችም ናቸው ማለት ነው። ስለዚህ ከዚህ አኳያ በተለይ ጥሩ ውጤት ተመዝግቧል ብለን ከምናስቡባቸው እንግዲህ በሀገራችን እንደ ሀገራችን ብቻ ሳይሆን እንደ ዓለምም በአሁኑ ሰዓት አጠቃላይ የኢኮኖሚ ችግሮች መኖራቸው ይታወቃል። የእኛ ኢኮኖሚ ግን እነዚያ ችግሮች ሁሉ አልፎ ሰው ሰራሽም ተፈጥሯዊ ችግሮችን ሁሉ አልፎ በከፍተኛ ደረጃ እያደገ የመጣበት ነው። ስምንት ነጥብ አራት ያስመዘግባል ተብሎ ነው የሚጠበቀው ዘንድሮ ማለት ነው። 2016 ላይ ስምንት ነጥብ አንድ በመቶ እድገት ያሳየ ነው። ስለዚህ እነዚህ ሁሉ ውጤቶች በማክሮ ኢኮኖሚ ላይ የተደረጉ ማሻሻያዎች ውጤት ነው ማለት ነው። እሱ ብቻም ሳይሆን ማክሮ ኢኮኖሚ ማሻሻያ በመደረጉ ምክንያት በሀገራችን ላይ በተለያዩ ስፔሻሊ ቋሚ ገቢ ያላቸው እና ዝቅተኛ ገቢ ያላቸው ሕብረተሰብ ክፍሎች ላይ ሊደርስ የሚችለውን ጫና ለመቋቋም ጭምር መንግስት ከፍተኛ ድጋፍ ያደረገበት ነው። በዚህም ምክንያት የተለያዩ አካላት ላይ ሊደርሱ የሚችሉ የኢኮኖሚ ጫናዎችን ለመቀነስ የተቻለበት ነው። የአጠቃላይ ምርት እድገቱንም ደግሞ ለማሳደግ የሚያስችሉ ግብአቶችን ከዓለም ዋጋ መጨመር ጋር ተያይዞ በጣም ከፍተኛ ዋጋ ጨምሮ የነበሩት ግብአቶች ላይ ስፔሻሊ እንደ ማዳበሪያ ያሉት ላይ መንግስት ከፍተኛ ድጎማ አድርጎ አርሶ አደሩ በቀላሉ ማዳበሪያው ማግኘት የሚችልበት ሁኔታ የተፈጠረበት ነውና፣ ስለዚህ እነዚህ መንግስት ያደረጋቸው ድጋፎች ናቸው። ከዛ ባለፈ ግን በተለይ በውጭ ከረንሲ ጋር ተያይዞ በማክሮ ኢኮኖሚ ማሻሻያው ላይ በመደረጉ ከዚህ በፊት በተለይ የሀርድ ከረንሲ ችግር በሀገራችን የኢኮኖሚ የውጭ ምንዛሬ ችግር በጣም ከፍተኛ ጫናን የነበረው በተለይ ኢንዱስትሪዎች አካባቢ ስንንቀሳቀስ ስና የተለያዩ ኢኮኖሚክ አውታሮቹ ለማንቀሳቀስ ከፍተኛ ችግር የነበረውን የውጭ ምንዛሬ ችግር በማክሮ ኢኮኖሚ ማሻሻያው መቅረፍ የተቻለበት በትይዩ ገበያው እና በመደበኛ ገበያው መካከል ያለው ልዩነትን ጭምር እንዲጠብ የተደረገበት ነው። ኢኮኖሚ ማሻሻያ ሲደረግ ማሻሻያው እንዲደረግ የገፉ ተጨባጭ ሁኔታዎች አሉ። ማሻሻል ያለብን እንድናደርግ ያደረጉን ነገሮች ማለት ነው። ዞሮ ዞሮ ማሻሻያው እንደ ሀገር እጅግ በጣም አስፈላጊ እና በርካታ ለውጦችን ያመጣል ተብሎ የሚታሰብ ነው። ያ ሲሆን ግን የራሱ የሆኑ ደግሞ ጉድለቶች ወይንም ደግሞ ሊያመጣቸው የሚችሉ ጊዜያዊም ይሁን በዘላቂ ሊያመጣቸው የሚችሉ ተግዳሮቶች እንደሚኖሩ ተገምቶ ለተግዳሮቶቹ ደግሞ መቋቋም እንዲቻል አንዳንድ አማራጭ ሀሳቦችና ዝግጅቶች፣ ቅድመ ዝግጅቶች ተደርገውበት የተገባ ነው። ዞሮ ዞሮ የማክሮ ኢኮኖሚ ማሻሻያው ቅድም በሚነሳው ልክ ያሳያቸው ለውጦች አሉ። ጅምር ለውጦች ማለት ነው። ለውጦች አሉ። የተሻሻሉ ነገሮች አሉ። ከዚህ ከምንዛሪ ጋር ተያይዞ በተለይ ኢንቨስትመንትን ከመሳብ አንጻር ሌሎች ሀገራት ወደ ሀገራችን ኢንቨስት ለማድረግ ትኩረት አድርገውም እንዲንቀሳቀሱ ከማድረግ አንጻርና ያለውን ሁኔታ በአጠቃላይ ጅምር የሚታዩ ጅምር የሚባሉ ለውጦች አሉ፣ በተጨባጭ የሚታዩ ማለት ነው። ከዚህ አንጻር ነው ዛሬም ላይ የተነሳው ነገሮች እነዚህ ጅምር ለውጦች በዚህ ከቀጠለና በዚህ ልክ መስራት ከተቻለ ወደምናስበው ተጨባጭ ለውጦች መቀየር ይቻላል በሚል እየተነሳ ያለው ሀገር የጀመረችው ከድህነት የመላቀቅ ጉዞ ከግብ ለማድረስ ይቻል ዘንድ በየአመቱ ያቀደችውን ለማሳካት የአገርን አቅምና የመልማት ፍላጎት ባገናዘበ ስልት የተለያዩ በጀቶችን በማጽደቅ ተግባር ያድርጋለች። በዚህም መሰረት በ2010 በጀት ዓመት 320.8 ቢሊዮን፣ በ2011 በጀት ዓመት 346.9 ቢሊዮን፣ በ2012 በጀት ዓመት 387 ቢሊዮን፣ በ2013 በጀት ዓመት 476 ቢሊዮን፣ በ2014 በጀት ዓመት 561.7 ቢሊዮን፣ በ2015 በጀት ዓመት 786 6 ቢሊዮን በ2016 በጀት ዓመት 801.6 ቢሊዮን በ2017 በጀት ዓመት 971.2 ቢሊዮን የነበረ ሲሆን በ2018 1.93 ትሪሊዮን ብር በረቂቅ በጀትነት ቀርቧል። አጠቃላይ የፌዴራል መንግስት የ2018 ጠቅላላ ወጪ በጀት ብር 1.93 ትሪሊየን ብር ወይም 1 ትሪሊየን 928 ቢሊዮን ሲሆን ይህም በ2017 በጀት ዓመት የተጨማሪ በጀቱን ጨምሮ ከጸደቀው የወጪ በጀት አንጻር የብር 494 ቢሊዮን ጭማሪ ወይም የ34.4 በመቶ እድገት አለው። ከዚህ የወጪ በጀት ውስጥ ብር 1.2 ትሪሊዮን ወይም ብር 1 ትሪሊዮን 184 ቢሊዮን ለመደበኛ ወጪ፣ ብር 415.2 ቢሊዮን ለካፒታል ወጪ፣ ብር 315 ቢሊዮን ለብሔራዊ ክልላዊ መንግስታት የበጀት ድጋፍ እና ብር 14 ቢሊዮን ለክልሎች ለዘላቂ የልማት ግቦች ማስፈጸሚያ ድጋፍ የተመደበ በጀት ነው። ለብሔራዊ ክልላዊ መንግስታት የተመደበው ጠቅላላ በጀት የበጀት ድጋፍ ለ2017 በጀት ዓመት የደሞዝ ማሻሻያውን ጨምሮ ከተመደበ በጀት አንጻር የ13.3 በመቶ ጭማሪ አለው። ከዚህ ተደግፎ ከቀረበው ጠቅላላ የፌዴራል መንግስት የወጪ በጀት ውስጥ 61 በመቶ የሚሆነው ከፍተኛው ድርሻ ለመደበኛ በጀት የተመደበ በጀት ነው። ይህም በያዝነው 2017 በጀት ዓመት ለመደበኛ በጀት ከተመደበው በጀት አንጻር የ481 በመቶ እድገት አለው። ከዚህ ጠቅላላ የመደበኛ ወጪ ውስጥ ብር 463 ቢሊዮን ወይም 39 በመቶ የሚሆነው ከፍተኛውን ድርሻ የተዘድለው ለሀገር ውስጥና ለውጭ ሀገር የማዕከላዊ መንግስት ዕዳ ክፍያ ሲሆን ብር 186 ቢሊዮን ወይም 16 በመቶ የሚሆነው ደግሞ ለነዳጅ ለነዳጅና ለማዳበሪያ ድጎማን ጨምሮ ለበጀት ድጋፍ የተመደበ በጀት ነው። በመሆኑም ለመንግስት ባለበጀት መስሪያ ቤቶች ለደሞዝና ስራ ማስኬጃ የተመደበው ጠቅላላ በጀት ብር 266 ቢሊዮን ወይም 22 በመቶ ሲሆን፣ ቀሪው ብር 269 ቢሊዮን ለመጠባበቂያና ሌሎች ወጪዎች የተመደበ በጀት ነው። በመሆኑም የመንግስት በጀት በአጭርና በመካከለኛ ጊዜ ውስጥ እየጨመረ የመጣውን የመንግስት ዕዳ ክፍያ የውጭ ፍላጎት ለመሸፈን እያዋለ እንደሚገኝ መረዳት ተገቢ ነው። ታዲያ እነዚህ መረጃዎች እንደሚያመለክቱት የኢትዮጵያ የበጀት እድገት ከአመት አመት እያደገ መምጣቱን ያመላክታል። በመሆኑም እንደ ሀገር እያደገ የመጣው የበጀት ምጣኔ የሕብረተሰቡን ፍላጎት ለማሟላት ብሎም የሀገር ኢኮኖሚያዊ ሉዓላዊነትን ለማረጋገጥ የተጀመሩ በርካታ እድገቶችን ከግብ ለማድረስ ፋይዳው ቀላል እንደማይሆን ይታመናል። ልማት ሲባል እንግዲህ እድገት ማለት ነው። የአንድን ሀገር ዜጎችን የእድገት ፍላጎት ለማሟላት የሚደረጉ እንቅስቃሴዎች ናቸው እንግዲህ በልማት ብለን የምንጠራቸው። ሀገራችን እንደሚታወቀው የአስር ዓመት የልማት እቅድ አዘጋጅታ ተግባራዊ እያደረገች ነው ያለችው። ስለዚህ እነዚህ የልማት እቅዶች የምንላቸው በኢኮኖሚ ዘርፍ የሚታቀዱ፣ በመሰረተ ልማት የሚታቀዱ፣ በማህበራዊ ዘርፍ የሚታቀዱ፣ ለምሳሌ በትምህርት በጤና የሚታቀዱ፣ በኢኮኖሚ ስንል በግብርና የሚታቀዱ፣ በመሰረተ ልማት በመንገድ የሚታቀዱ እቅዶች ናቸው። ስለዚህ እቅዶች ሁልጊዜ ምን ይፈልጋሉ? ተግባራዊ ለማድረግ ፋይናንስ ይፈልጋሉ፣ ገንዘብ ይፈልጋሉ ማለት ነው በሌላ አባባል። ስለዚህ ያቀድናቸው እቅዶች ስላቀድናቸው ብቻ ውጤት ሊያመጡ አይችሉም፣ ወይም ውጤት ሊመዘገብ አይችሉም። ሶ በፋይናንስ መደገፍ አለባቸው ማለት ነው። እና ሶ ያቀድነው አስር ዓመት ላይ ያቀድናቸው እቅዶች በጣም ትላልቅ እቅዶች ናቸው። ሶ ትላልቅ እቅዶች ደግሞ ትላልቅ ገንዘቦችን ይፈልጋሉ፣ ትላልቅ ፋይናንሶችን ይፈልጋሉ። ያን ለማድረግ ደግሞ በየመቱ የተከፋፈሉ የተዘጋጁ እቅዶች አሉ። በየመቱ ደግሞ ያቀድናቸውን እቅዶች ደግሞ ለማከናወን አሁን ልክ አስር መቱ ላይ እንዳልኩ የእያንዳንዱ ለመት እቅድ ደግሞ ለማከናወን ደግሞ የሚያስፈልጉ በጀቶችና ፋይናንሶች ያስፈልጋሉ። ምንም እንኳን በአጠቃላይ ሕዝባችን በአሁኑ ሰዓት የሚፈልገውን የልማት ፍላጎት የሚያረካ የኢኮኖሚ አቅም እንኳን ባይኖረን ባለው ሪሶርስ ግን የተጀመሩትን ፕሮጀክቶችና እቅዶችን ለማሳካት የሚያስችል በጀትን የታቀዱ ነው። ፍላጎታችን በጣም ከዚህም በላይ ነው። በነገራችን ላይ ገንዘብ መጨመሩ ሳይሆን ክቡር ሚኒስትሩ አንስ ያነሱት ሰምተ እንደሆነ አሁን የተጀመሩትን ፕሮጀክቶች ብቻ ለማጠናቀቅ አንድ ነጥብ አምስት ትሪሊየን ያስፈልጋል። የተጀመሩትን ፕሮጀክቶችን ብቻ፣ ሌሎችን ጉዳዮችን ወደ ጎን ትተን አሁን ተጀምሮ ያሉትን ፕሮጀክቶችን ብቻ ለማጠናቀቅ አንድ ነጥብ አምስት ትሪሊየን ገንዘብ ያስፈልጋል ማለት ነው። ይሄ ማለት በውሃ የታቀዱ በመንገድ የታቀዱ በመስኖ የታቀዱ በተለያየ መልኩ የታቀዱ በኢንዱስትሪ የታቀዱትን ፕሮጀክቶችን ለመፈጸምና ወደ ትግበራ ለማስገባት ቢያንስ ያን ያክል ያስፈልጋል ማለት። ያ ማለት የኢኮኖሚያችን ባደገ ቁጥር የልማት ፍላጎታችን እያደገ ይሄዳል ማለት ነው። እና ስለዚህ የተመደበው በጀት ለአስር ዓመቱም ብቻ ሳይሆን ለሚቀጥለው ለ2018 ለተያዘው እቅድ ተፈጻሚነት ትልቅ የሆነ አስተዋጽኦ የሚያደርግ ነው። አምናው ደግሞ የነበረው በጀትን ስንመለከት፣ የተመደበው በጀትም ጥሩ ነው ግን ከዚህ ከአምናው ጋር እና ከዘንድሮ ጋር ኮምፓር ሲደረግ ብዙ ለውጦች አሉ። ደግሞ የተመደበውን በጀትም በዛ ልክ ደግሞ በርካታ ስራዎች እንደ ሀገራችን ተጨባጭ ሁኔታ በተለያዩ ልማቶች የዋሉበት ሁኔታ አለ። ከዛ ጋርም ተያይዞ እንደ ምክር ቤትም እኛ ብዙ የህዝብ ተወካይም ሆነን ታችም ስንወርድ በዚህ በጀት የተሰሩ በርከታ ለውጦች በልማትም የተሰሩ ብዙ ለውጦች እንዳለ የተገነዘብንበት ሁኔታ አለ። ይሄ ባጀት ኒዱን በሙሉ ያሟላል ብሎ መናገር በጭራሽ አይቻልም ማለት ነው። ኢትዮጵያ ከያዘችው ከ10 ዓመት እቅድ ጋር ግን ተመጣጣኝ ወደሆነው ምዕራፍ እየተሻገረች ነው ወይ ለምለው ግን አዎ ነው መልሱ ኢትዮጵያ የያዘችው የአስር አመት ግቦቿ ጋር የአስር አመት እቅዶቿን፣ ፖሊሲዎቿን ለማሳካት የሚሄደው ምዕራፍ ያረጋግጥላታል ወይ፣ ልሳካ እንደሚችል አመላካች ነው ወይ ለምለው፣ በአጭሩ አዎ ነው መልሱ። በጣም ከፍ ወዳለው ምዕራፍ መሻገር ተችሏል ማለት ነው። የባጀቱም ጭማሪ የሚያሳየው በጣም በታለመ ጉዳይ ላይ በጣም ወሳኝ በሆኑ ጉዳዮች ላይ በጣም ዘላቂ የሆኑ ልማቶችን ሊያረጋግጡ የሚችሉ ጉዳዮች ላይ በዝርዝር ነው ባጀቱ የተቀመጠው። በአጠቃላይ በየጊዜው የሚደረጉ ጭማሪዎች የተሻለ የተሻለ ልማት እንዲመጣ የተሻለ ስራ እንዲሰራ ለማድረግ አስተዋጽኦ ይኖራቸዋል። የራሳቸው የበኩላቸው አስተዋጽኦ ይኖራቸዋል። ቅድም እንደገለጽኩ ነው። በሶስተኛው ዓለም ላይ ያለን አገር ነን። በድህነት የቆየን ነን። በጣም በርካታ የሆነ እዳ ተሸክሞ የመጣ የለውጥ መንግስት ነው ያለው። በፊት የነበረን እዳ ለመቀነስ ምንም አይነት ብድር ከማድረግ ይልቅ እዳዎችን ወደ መክፈል አተኩሮ እየሰራ ያለ መንግስት ነው። በየጊዜው ካለ ከድህነታችንም ላይ ይህች ሀገር ልታቀርብ ከምትችለው ኢኮኖሚ አንጻር ካለው አንጻር በየጊዜው እያሻሻሉ ለመሄድ መሞከሩ አገራችን የተሻለ ወደ ማደግ እያደገች እንደሆነ የሚያሳይ ነው። በመሆኑም የሚመለከታቸውን ባለድርሻ አካላትን በማሳተፍ በገንዘብ ሚኒስቴር ተዘጋጅቶ በሚኒስትሮች ምክር ቤት ተደግፎ የቀረበው የ2018 በጀት አመት ረቂቅ በጀት በ2018 ዓ ም ዓመታዊ በጀት ሆኖ ቁ በፊት በህዝብ ተወካዮች ምክር ቤት የአሰራር ስርዓት መሰረት በፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ መሪነት ማለፍ ያለበትን ሂደት እንዲያልፍ የሚጠበቀው የቤት ስራ የሚከናወን ይሆናል። ቋሚ ኮሚቴው የበጀት የሚመረምርበት የራሱ የሆነ አሰራር አለው። እንግዲህ ዛሬ ምክር ቤት ላይ እንደተመለከትከው በርካታ ጥያቄዎች ተነስቷል። በተጨማሪ ደግሞ መነሳት ያለባቸው ገንዘብ ሚኒስቴር ማብራራት ያለባቸው ጥያቄዎች ካሉ ቋሚ ኮሚቴው መጀመሪያ በጀቱን በደንብ ይመረምራል፣ ያነባል፣ ይረዳል፣ ካለፉት ዓመታት ጋር በተጨማሪ ይገመግማል፣ ያያል ማለት ነው እና ከዛ ግልጽ ያልሆኑ ጉዳዮች ካሉ አሁንም ገንዘብ ሚኒስቴር መጥቶ ማብራሪያ እንዲሰጥ ለቋሚ ኮሚቴው ተጨማሪ ማብራሪያ እንዲሰጥ የማድረግ ስራዎች ይኖራሉ። እሱ ብቻም ሳይሆን በጀት የህዝብ ነው በነገራችን ላይ የህዝቡን የልማት ፍላጎት ለማርካት ነው በጀት የሚመደበው። ስለዚህ የሚሰበሰበው ገንዘብ እንግዲህ የበጀት ምንጫችን በዋናነት ገቢ ነው። ያ ገቢ መጣው ከራሱ ከማህበረሰቡ ነው ከህዝባችን ነው የሚመጣውና ህዝቡ የሰበሰበው ያዋጣው ወይ በታክስ የከፈለው ገንዘብ የሚውልበትን ቦታ ማወቅ አለበት። ስለዚህ ሲባል ምን ይዘጋጃል? ፐብሊክ ሂሪንግ የሚባል ፕሮግራም ይዘጋጃል። ልክ አዋጃዎችን ስናጸድቅ የሚዘጋጀው አይነት ፕሮግራም ይዘጋጅና የሚመለከታቸው የብረተሰብ ክፍሎች በጉዳዩ ላይ እውቀት ያላቸው ፍላጎት ያላቸው የተለያዩ አካላት ከተለያዩ የህብረተሰብ ክፍሎች ከክልሎችም ጭምር ተጠርተው መጥተው ጉዳዩ ላይ አስተያየት እንዲሰጡ ጥያቄ ካላቸው ጥያቄም እንዲያነሱ ገንዘብ ሚኒስትር የስራ ኃላፊዎች ሚኒስትሮቹ ቀርበው ጉዳዩ ለማብራሪያ እንዲሰጡ ይጠረጋል ማለት ነው። ስለዚህ ይሄ በቀጣይ የምንሰራቸው ከዚያ በመለስ ደግሞ ተጨማሪ ምክር ቤት አባላት ደግሞ እንደገና ዛሬ ያላነሱ እድል ያላገኙ በርካታ ምክር ቤት አባል ሊኖሩ ስለሚችሉ በምክር ቤት ቀርበው እንደገና ተጨማሪ ጥያቄዎች እንዲያነሱ፣ እንዲጠይቁ ማብራሪያ እንዲጠይቁ ተጨማሪ መድረክ ይመቻችላቸዋል። እንደዚሁም መጨረሻ ላይ ጠቅላይ ሚኒስትራችን መጥተው መዝጊያ ፕሮግራሙ ላይ አጠቃላይ የሀገሪቱን በጀት አስመልክተው ምላሽና ማብራሪያ ከምክር ቤትም ቀርቦ ከእኛም ቀርቦ ማብራሪያ ይሰጡበታል። የተጠቀሱት ጥልቅ የአሰራር ሂደቶችና ፍተሻዎች ተከናውነው ረቂቅ በጀቱ ይሁንታን ሲያገኝ በድጋሚ ወደ ምክር ቤቱ ቀርቦ የ2018 ዓ.ም የፌዴራል መንግስት በጀት ሆኖ እንደሚጸድቅ ይጠበቃል።